እንግዲህ አይዶን ኖ ዌልካም ብያል ሰላም ለአንተ ይሁን። ሰላም ሰላም፣ እንዴት ነ? እኔ አልቆይም። አምስት መቶ ብሎኬት እገዛለሁ። ወዳች ያለው እግዚአብሔር ስራ ላይ የምትሳተፍ አንዲት እህታችን አሜሪካ ያለች እህታችን ስንዋ እንዲጠቀስ አልፈለገችም። የኢትዮጵያ ሶስት መቶ ሺህ ብር አካውንቱ ላይ አስገባለሁ የኢትዮጵያ በጣም ደስ ብሎኛል ስላገኘው፣ ደስ ብሎኛል። አባቶች እናቶች በጣም ደስተኛ ሆነው ነው ያሉት እና በእውነት ተባረክልኝ። በዚህ ደግሞ ስለተገኘ ያው እናቶች አባቶች በጣም ይባርኳልና፣ በጣም ወዳችኋለሁ። በጣም ወዳቸዋለሁ። አምስት መቶ ብሎኬት እኔ እገዛለሁ። ሌላም ጊዜ ደግሞ በምችለው ነገር እሳተፋለሁ። ስራው የእናንተ ስራ አይደለም፣ የሁላችንም ስራ ነው፣ የቤተ ክርስቲያን ስራ ነው፣ የትውልድ ስራ ነው። እኛ እናልፋለን፣ ቤተ ክርስቲያን ትቀጥላለች። በርቱ፣ እግዚአብሔር ይረዳቸዋል። በአጭር ጊዜ ይሄ የአምልኮ ቦታ አልቆ አምሮበት እግዚአብሔርን ታመሰግናላችሁ። ወዳቸዋለሁ። መልካም ጊዜ ሆንላችሁ። በጣም ቴንኪዩ የሆንዬ፣ ዘመንህ ባርኩት፣ እናቶች ባርኩት። የሆንዬ እግዚአብሔር ይባርክ፣ ዘመንህን እግዚአብሔር ይባርክ። በጌታ በኢየሱስ ክርስቶስ ስም ስልጣን የመልካም ወጣቶች አባትነህ በክርስቶስ ኢየሱስ ስም አልፈህ ደግሞ ዘልቀህ ወዲህ እየሰራህ እየዘራህ ያለ ዘመንህን እግዚአብሔር ይባርክ። ተባረክልን። ዘመንህ ለዘላለም ይባረክ፣ አገልግሎትህ ይባረክ፣ ትውልድህ ይባረክ። እንወድሃለን። ምድሪቱን ውረስ። አሜን። ጌታ ይባርክ ያርግህ። ተባረክልን። እፈትኩት እሺ፣ ሬዲ ናችሁ? የሆነ ዜና ልናገር ነው። ሬዲ የሆነ ሰው እጁን ያሳየኝ። የሆነ ዜና ከትናንት ጀምሮ በጣም ሼር እያደረገች ነበረ። እውነት ለመናገር እጇን እስኪያማት ድረስ በእግዚአብሔር ስራ ላይ የምትሳተፍ አንዲት እህታችን አሜሪካ ያለች እህታችን ስሟ እንዲጠቀስ አልፈለገችም። የኢትዮጵያ 300 መቶ ሺህ ብር አካውንቱ ላይ ያስገባል። የኢትዮጵያ 300 ሺህ ብር አካውንቱ ላይ ይገባል። ያው ስሜ እንዳይጠቀስ ብላለች። በአካውንቱ ላይ የኢትዮጵያ 300 ሺህ

ትውልድሽ ይባረክ፣ ኑሮሽ ይባረክ፣ ስራ ዘርፍሽ ይባረክ፣ ለዘላለም ተባረክ ይል። ለምድሪቱም በረከቱኚ ተከናወኝ። በእናቶች ስም ባርከንሻል። ለዘላለም ትውልድሽ ይባረክ።